አሰላሙ አለይኩም ወረህመቱላህ ወበረካቱ፣ እንዴት ናችሁ? ሰላም ናችሁ? ሁላችንም ሰላም ሰላም ብያለሁ። እስኪ ዛሬ ደግሞ ኮምፒውተር በህልም ማለም የሚሰጠውን ፍቺ እንመልከት። እስከ ዛሬ ስልክ ምናምን እያልን ኮምፒውተርን ረስተነዋል ማለት ነው። እና ምናልባት ኮምፒውተር ያለማቸው ሰዎች ስለምትኖሩ ኮምፒውተር ሲሰበር፣ ኮምፒውተር ስንገዛ፣ አዲስ ኮምፒውተር፣ በአጠቃላይ በኮምፒውተር ዙሪያ ያለውን የህልም ፍቺ እንመለከታለን ማለት ነው። ላይክ ማድረጋችሁ እንዳስረሱ፣ ሰብስክራይብ እያደረጋችሁ ደግሞ ቤተሰብ እንደምትሆን ተስፋ አደርጋለሁ። አበረታቱኝ ማለት ነው። አሁን ወደ ፍቺው እገባለሁ። ኮምፒውተርን በህልም ውስጥ መጠቀም ብልህነትንና ልምድን የሚሹ ጥረቶችንና እንቅስቃሴዎችን ያሳያል። እንዲሁ ስትጠቀሙ ካለማችሁ፣ አንድ ወንድ በህልም ውስጥ ላፕቶፕ ሲጠቀም ራሱን ካየ ይህ አስቸጋሪ ስራዎችን ማመቻቸትና ማስተካከልን ያሳያል። በህልም የዲስክቶፕ ኮምፒውተርን ሲጠቀም ራሱን ካየ ይህ በስራ ላይ ያለውን ቁርጠኝነትና አሳቢነት ያሳያል። ዲስኪቶፕን እየተጠቀመ ከተመለከተ በጨዋታ ኮምፒውተር ላይ በህልም ውስጥ መስራትን ኮምፒውተር ላይ ቁጭ ብሎ እየተጫወተ ወይም በኮምፒውተር እየተጫወተ እንደሆነ በህልም ከተመለከተ በዋና ዋና ፕሮጀክት ውስጥ መሳተፉን ይገልጻል። ህልም አላሚው ኮምፒውተር ላይ ቁጭ ብሎ እየተጫወተ ከሆነ ዋና ዋና የሚባሉ ስራዎች ላይ ፕሮጀክቶች ላይ እየተሳተፉ እንደሆነ ይገልጻል። አንድ ወንድ በኮምፒውተር ላይ በህልም ውስጥ መስራት ካልቻለ ኮምፒውተሩ እንቢ ካለው ማለት ነው። ይህ በሱ መንገድ ላይ እንቅፋቶች እንዳሉ ያመላክታል። እንዲሁም በኮምፒውተር እንዴት እንደሚሰራ ለመማር ማለም አዲስ ልምዶችን ማግኘትን ያመላክታል። ኮምፒውተር እንዴት እንደሚሰራ ወይም ኮምፒውተር እንዴት እንደሆነ እየተማራችሁ እንደሆነ በህልም ካለማችሁ ይሄ ፍቺ አዳዲስ ልምዶችን ማግኘታችሁን ወይም ልታገኙ እንደሆነ ያመላክታል። ኮምፒውተርን በህልም ውስጥ እንዴት መጠቀም እንደሚቻል ለሌላ ሰው ትምህርት ስትሰጡ ካለማችሁ ይሄ ፍቺ ድጋፍን ለሰው መስጠት፣ ሰው እንደምደግፉ መደገፍን እንደሚያስደስታችሁ ያሳያል ማለት ነው። ሰውን ስታስተምሩ በኮምፒውተር ካለማችሁ ማለት ነው። አንድ ወንድ በህልም ውስጥ አንድ ልጅ በኮምፒውተር ላይ እንዲሰራ ካስተማረው ይህ አዲስ ፕሮጀክት መጀመሩን ያመላክታል፣ ወይም አዲስ ስራ እንደምጀምሩ ያመላክታል አላሚው ማለት ነው። በህልም ውስጥ ከፍተኛ ኃይል ያለው ኮምፒውተርን መጠቀም ግቦችን ለማሳካት ማመቻቸትን ያመላክታል። ከፍተኛ ኃይል ማለት ምንድነው? ምርጥ የሆነ ዘመናዊ ኮምፒውተርን መጠቀም ማለት ነው። በህልም ውስጥ በቀስታ ኮምፒውተር ላይ ሲሰሩ ማየት፣ ቀስ ብላችሁ ኮምፒውተር ላይ ሲሰሩ ካለማችሁ ይሄ ፍቺ ግቧችሁ ላይ ለመድረስ እየተቸገራችሁ እንደሆነ ወይም መከራ እያጋጠማችሁ እንደሆነ ያመላክታል፣ ግባችሁ ላይ ለመድረስ ምክንያቱም በህልም የምታልሙት ኮምፒውተሩን ለቀስ ብላችሁ ስትጠቀሙ ስለሆነ ማለት ነው። እሺ። እንዲሁም ኮምፒውተር ላይ ኮምፒውተር ላይ እንዴት እንደሚሰራ ለመማር ማለም አዳዲስ ልምዶችን ለማግኘት ወይም ለመማር ያላቸውን ፍላጎት ያሳያል። ሌላው ኮምፒውተር በህልም ውስጥ እንደ ስጦታ ስትቀበሉ ማየት እንደ ጋብቻ ወይም በትዳር ውስጥ መረጋጋት ወይም ደግሞ አንዳንድ አስደሳች ዜናዎችን መስማትን ሊያመላክት ይችላል ማለት ነው። ኮምፒውተር በስጦታ መልክ ሲሰጣችሁ እና ስትቀበሉ ከተመለከታችሁ እንግዲህ እኔ ሳብራራላችሁ ምንድን ነው ጋብቻ ከሆነ የጋብቻችሁ ባለ ትዳር ከሆናችሁ ጋብቻችሁ እንደሚረጋጋ በተረጋጋ ትዳር እንደምትኖሩ እንዲሁም ደግሞ ያላገባችሁ ከሆነ ደግሞ አዳዲስ ዜናዎች፣ አስደሳች ዜናዎች እንደምትሰሙ ምናልባት ልታገቡ እንደሆነ ወይም ጥሩ ዜና ልትሰሙ እንደሆነ የሚናገር ህልም ነው ማለት ነው። ኮምፒውተር በህልም ውስጥ እንደ ስጦታ ስትቀበሉ በህልም ካያችሁ የሰላምና የመረጋጋት ስሜት የተሞላበት አዲስ ጊዜ መጀመራችሁን ያሳያል። የኤሌክትሮኒክስ መሳሪያዎችን ወይም ኮምፒውተሮችን በህልም ውስጥ ሲመለከቱ ይሄ ፍቺ በጥናትም ሆነ በስራ ላይ ግልጽ ስኬቶችን ያሳያል ማለት ነው። በህልማችሁ ኮምፒውተሩንም ኤሌክትሮኒክ ነክ ነገሮችን በህልም ከተመለከታችሁ ብቻ ግልጽ ስኬት ላይ እንደምደርሱ ያሳያል ማለት ነው። በህልም ኮምፒውተር እየሸጣችሁ እንደሆነ ካያችሁ ይህ በስራችሁ ውስጥ ወይም በህይወታችሁ ውስጥ ያለውን ጠቃሚ ነገር ማለትም እንደ ስራ መጥፋት ወይም ደግሞ የፍቅር ግንኙነት መበላሸት አንድ ማንኛውም ነገር እንደተቋረጠ ያሳያል ማለት ነው። ይሄ ምንድን ነው? በህልማችሁ ኮምፒውተር ስትሸጡ ካለማችሁ ወይ ስራ እያጣችሁ ነው፣ ስራ ታጣላችሁ። ወይም ደግሞ የፍቅር ግንኙነት ላይ እኮ ናችሁ፣ የፍቅር ግንኙነታችሁ ይቆማል፣ ይበላሻል። በአጠቃላይ የሚበላሹና ያልተሳኩ ነገሮችን ይገልጻል ማለት ነው። ኮምፒውተር መሸጥ፣ ኮምፒውተርን በህልም ሲሸጥ ማየት ድጋሜ። ደስ የማይል ለውጦች በግልም ሆነ በስራችሁ ህይወት ላይ ደስ የማይል ለውጦች እንደሚከሰቱ ያመላክታል። ምናልባት በስራችሁም ሆነ በማህበራዊ ኑሯችሁ ላይ ጥሩ ያልሆነ ለውጦች ይከሰታሉ ማለት ነው። ከነበራችሁበት ወዳልሆነ ነገር መቀየር ማለት ነው። እሺ፣ በህልም ኮምፒውተር ላይ መጫወትን ማለም እንመልከት። አንድ ሰው በኮምፒውተር ላይ ጨዋታዎችን እየተጫወተ እያለ ሲያለም፣ ይሄ ፍቺ በስራው መስክ ወይም በማህበራዊ ግንኙነት ውስጥ ችግሮች እና ፉክክር መኖሩን ሊያንጸባርቅ ይችላል። በኮምፒውተር ላይ መጫወት በህልም ውስጥ ማየት በስራም ሆነ በጥና በትምህርት አካባቢ ተጨባጭ ስኬቶች እና ችግሮችን ማሸነፍን ይገልጻል። የኤሌክትሮኒክስ ጨዋታዎችን በህልም ውስጥ ማየት በህይወታችሁ ቁሳዊ ችግሮች ውስጥ መሳተፍ እና በቃ በቁሳዊ በአለማዊ ነገሮች መሳተፍ እና ሃይማኖታዊ ነገሮችን ችላ እንዳላችሁ ያመላክታል ማለት ነው። በኮምፒውተር ላይ መጫወት ማለት በህልም ውስጥ ማየት ስትጫወቱ ኮምፒውተር እንዲዛችሁ ጌም ምናምን በቃ እንዲሁ የኮምፒውተር ጨዋታ ይዛችሁ ስትጫወቱ በህልም ከተመለከታችሁ እምነትን ለማጠናከር እና ስለ መንፈሳዊ ህይወት ምንነት ለማሰብ ትኩረትን ለመመራት እንደ መለኮታዊ ማስጠንቀቂያ ነው። እናንተ በህልማችሁ ኮምፒውተር የተጫወታችሁ ጌም ተጫወታችሁ ከተመለከታችሁ ይህን አለም ትንሽ ችላ ብላችሁ ወደ መንፈሳዊ ነገር እንድታዘነብሉ የሚያስጠነቅቅ ህልም ነው ማለት ነው። በአጠቃላይ አለማዊን ነገር ላይ ትኩረት ሰጥታችኋል፣ ወደ ትክክለኛው ወደ መንፈሳዊ ህይወት እንድትገቡ የሚነግራችሁ ህልም ነው ማለት ነው። አዲስ ኮምፒውተርን በህልም ውስጥ መግዛት ለወደፊቱ ህልም አላኑ የሚመጡለትን ጥቅሞች እና መልካም ነገሮች የሚያሳይ ህልም ነው። ያረጀ እና ያረጀ የተበላሽ አንድ ጉስቁልቁል ያለ ያረጀ የተገነጣጠር ብቻ በአጠቃላይ ያረጀ ኮምፒውተር በህልም ስትመለከቱ ህልም አላኑ መጪው ችግሮችን እና መሰናክሎች እንደሚገጥመው ይጠቁማል ማለት ነው። አንድ ወንድ በህልም ውስጥ ኮምፒውተሩ እንደተሰበረ ካየ ይህ የሚያሳየው በገንዘብም ሆነ በጤናው ላይ ኪሳራ ሊደርስበት እንደሆነ ያሳያል ማለት ነው። የኮምፒውተር እስክሪን በህልም ሲሰበር ማየት ህልም አላሚው ስህተት ወይም ኃጢአት እየሰራ መሆኑን ይገልጻል። እስክሪኑ ከተሰበረ ማለት ነው። በህልም ውስጥ አዲስ ጤናማ ኮምፒውተር ገጹ ይሄ እንትኖ እስክሪኑ አዲስና ጤናማ ጽድት ያለ ከሆነ በህልም ከተመለከታችሁት ይሄ አስደሳች ዜና እንደምትሰሙ ያመላክታል ማለት ነው። ያልተሰበረ እስክሪኑ ጽድት ያለ አዲስ መስሎ በህልም ከተሰማችሁ አስደሳች ዜና እንደምትሰሙ ይናገራል። የኮምፒውተር ስጦታ በህልም ውስጥ ስኬትንና ግቦችን ማሳካትና በህይወት ውስጥ የላቀ ልድገመው የኮምፒውተር ስጦታ በህልም ውስጥ ስኬትንና ግቦች ማሳካትን እና በህይወት ውስጥ የላቀ ስኬትን የሚያንፀባርቅ አዎንታዊ ነገርን ያመላክታል ማለት ነው በህልም ውስጥ ኮምፒውተር ፊት ለፊት ተቀምጣችሁ በህልም ከተመለከታችሁ እንደዚህ ቁጭ ብላችሁ ማለት ነው ግባችሁን ለማሳካት ያላችሁን ጽናት ያሳያል ማለት ነው። የተበላሸ ኮምፒውተርን በህልም ውስጥ ማየት ህልም አላሚው በህይወት ውስጥ ቀውሶችና ችግሮች ውስጥ እያለፈ መሆኑን ያሳያል። በቀውሶች እና በችግሮች ህልም አላሚው እያሳለፈ እንደሆነ ያሳያል ማለት ነው። ሌላ ህልም አላሚው ይቅርታ አድርጉልኝ ህልም አላሚው በህይወት ውስጥ ቀውሶችና ችግሮች ውስጥ እያለፈ ነው ብያለው። ልጄ ስለተነሳው ተምታታው ማለት ነው። ኮምፒውተር በአጠቃላይ በህልም አላሚው ህይወትና የወደፊት ህይወት ላይ ተጽዕኖ የሚያሳድሩ አስፈላጊ ዜናዎችን ከመቀበል ጋር የተያያዘ ነው ይላል። አዲስ ጥቁር ኮምፒውተር የመግዛት ህልም፣ አዲስ ሆኖ ጥቁር ኮምፒውተርን ስትገዙ በህልም ከተመለከታችሁ፣ ያላገባ ሰው ይህ ራአይ እሱ ምናልባት የትዳር ጊዜው እየቀረበ ወይም ሊያገባ እንደሆነ ላላገባ ወንድ ፍቺ ነው ማለት ነው። አዲስ ኮምፒውተርን በህልማችሁ ጥቁር ኮምፒውተር በህልሙ የገዛ አንድ ወጣት የትዳር ህይወቱ እየቀረበ ነው፣ ትዳር ልይዝ ማለት ነው። በአጠቃላይ እንግዲህ በኮምፒውተር ዙሪያ ይህን ይመስላል ማለት ነው። አጠር ያለ እና ምጥን ያለ ነው ዜላቸው የቀረብኩት። ስለተከታተላችሁን ከልብ አመሰግናለሁ። አብዛኛው ኮምፒውተር ሳይሆን ስልክ ሞባይል ስልኮችን ነው የሚያልሙ አብዛኛው ሰዎች ማለት ነው። ስለዚህ ኮምፒውተርን እንደው እንዳማራጭ ምናልባት ያለመ ሰው ሊኖር ይችላል በሚል ነው ጊዜ የቀረብኩት ማለት ነው። ግን እዚህ ጋር መናገር ደግሞ ስልክ አሁን ለምሳሌ ስልክ ሲሰበር ማየት ስራ ማቋረጥን እንደ ተጨማሪ ማለት ነው ስራ ማቋረጥን፣ ከፍቅር ግንኙነት መቋረጥን፣ የትዳር አጋር ጋር መለያየትን ስልክ ሲሰበር ከተመለከታችሁ ማለት ነው። አንድ ሰው ስልክ ሲሰጣችሁ ካያችሁ ያላገባ ሰው ትዳር እንደሚያመላክተው ለባለ ትዳር ሴት ደግሞ ምናልባት እርግዝና ሊሆን ይችላል። ምናልባት አዲስ ስራ ሊሆን ይችላል። ምናልባት ከባለቤቷ ጋር ጥሩ ህይወትን ያመላክት ይችላል፣ አዲስ ሞባይል ባለ ትዳር ሴት ስትቀበል ከተመለከተች ማለት ነው። በአጠቃላይ የሞባይል መሰበር፣ የሞባይል መሰንጠቅ፣ የሞባይል ቴሌፎን እያወራችሁ ከተቆራረጠ አሁንም አለመግባባት ችግሮች ከሆነ ሰው ጋር፣ በዙሪያችሁ ካለው ሰው ጋር አለመግባባት ችግሮች ሊፈጠሩ እንደሆነ ያመላክታል። ስልክ ውሃ ውስጥ ሲገባ ማለት ታለሙ ደግሞ፣ አሁን የገንዘብ ሁኔታችሁ የገንዘብ ኪሳራንም ሊያመላክት ይችላል። ምን ውሃ እርዚቅ ስለሆነ ማለት ነው። በአጠቃላይ በሞባይል ዙሪያ ራሱ ሁለት አይነት ቪዲዮዎች አሉ። በሁለት ጊዜ ተሰሩ ዝርዝር ፍቺ ያላቸው አሉ። ኮምፒውተር ለዛሬ ብዙ ሰው ሊያለሙ ስለሚችል ጊዜ ያለውን ፍቺቹ ናት። ምጥር ምጥር ከዚህ ውጭ ኮምፒውተር ፍቺ የለም አላገኘሁለትም። ይህን ይመስላል። ስለተከታተላችን ከልብ አመሰግና አመሰግናለሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። በተረፈ ደግሞ አንዳንድ ኮመንት ላይ የምትሰጡት አንዳንድ ገንቢ ሁላችሁም ገንቢ አስተያየት ነው የምትሰጡት። ግን አንዳንድ ሰው ደግሞ እንደ ጥልቅ ብሎ ይገባና ለምንድነው፣ እንደ አንዷን ምን ብላ ጠየቀችኝ፣ ለምንድነው እኩል የክርስቲያንም የሙስሊምም እኩል የምትፈችው? ፈጣሪያችን አንድ መስሎ እንዲ ክርስቲያንም ሙስሊምም ከየት ነው የሚመጣው? ከልሙ ከፈጣሪ አይደለም? ያመለካከት ልዩነት ነው። ሁላችንም እምነት ማለት ምንድነው? የአመለካከት ልዩነት ነው እንጂ ፈጣሪው አንድ ነው። ምንም ይሆን ምን አንድ ፈጣሪኖችን አለም የሚገዛ የሚያስተዳድር በዛኛው ወገን በዚኛውም ወገን የፈጣሪያችን አንድ ነው። እኛ ግን በአስተሳሰብ የምናምንበት ነገር ልንለያይ እንችላለን። እኔ የማምነው ሌላ ጉዳይ፣ ሌላው የሚያምነው ሌላ ጉዳይ። እምነት ነው እንጂ የሚለያየን የፈጠረን አንድ አምላክ ነው። ስለዚህ ከፈጠረን አምላክ ሁላችንም ፍጥሮች ስለሆነን የምናልመው ህልም ከሱ ስለሆነ የሚመጣው ፍቺው አንድ ነው ማለት ነው። ለማንኛውም እንትን አይቀይርም። ስለዚህ ይህን ይመስላል። ደህና ቆዩ፣ ሰላም ሆነ።